በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እጅግ የተወደዳችሁ በጌታችን በኢየሱስ ክርስቶስ በፍጹም ፍቅሩ መስቀል ላይ በተሰቀለ ጊዜ ዕዳውን ሲከፈል ላይ የተከፈለለት ሕዝብ ያደረገን በደሞ ያተማችሁ እግዚአብሔር ልጆች ተብላችሁ ትጠሩ ዘንድ አብ እንዲህ ያለውን ፍቅር የሰጣችሁ የእግዚአብሔር ልጆች በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። ብሩካን እግዚአብሔር ልጆች የተወደዳችሁ በጌታችን በአምላካችን በኢየሱስ ክርስቶስ በፍጹም ፍቅሩ መስቀል ላይ በተሰቀለ ጊዜ ደሙን ሲያፈስ ዕዳ ሲከፍልና የተከፈለለት ህዝብ ያደረገን ያደረጋችሁ ተወዳጆች እግዚአብሔር ልጆች በጸጋው ብዛት በምረቱ ብዛት በህይወት የምትቆሙ ምትኖሩ እግዚአብሔር ሥላሴ የሚያኖራችሁ የሚመግባችሁ ብሩካን። እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ከአብ ከመንፈስ ቅዱስ ጋር በአንድነት በሶስትነቱ የተወደደ የተመሰገነ ይሁን። ወደ ቅድስት ሀገር ኢየሩሳሌም እስራኤል መንፈሳዊ ጉዞ ለአስር ቀን እናዘጋጃለን። መላይቷን እስራኤል ከጫፍ እስከ ጫፍ መታየት የሚገባቸው ቦታዎች ሁሉ ነው የምንመለከተው። በጣም ድንቅ ድንቅ ቦታዎችን እናያለን። ጌታ የተወለደበትን ቤተልሔም ቆመን ልደቱን እናከብራለን። የተሰቀለበት መስቀል ስር ቆመን የተቀበረበት ባዶ መቃበሩ ስከብተን ቅባ ቅዱስ ተቀብተን እንዲሁ ደግሞ ያረገበት ቦታ ሄደን እንዲሁ የረገጠውን ባህር ላይ ሄደን የራሱን ክብሩን ክብረ መለኮትን የገለጸበት ታቦር ተራራ ላይ ወጥተን የተጠመቀበት የዮርዳኖስ ከብት ተጠምቀን እነዚህ በመሳሰሉ የተባረኩ ወርቃማ ጊዜዎች የምናሳልፍበት ጉዞ ነው። ለገና አስር ቀን ነው ጉዟችን። እናንተም ሆነ ቤተሰቦቻችሁ በተለይ ወላጆቻችሁ በህይወት ያሉ አያቶቻችሁ በህይወት ያሉ ድለኞች ሰዎች ብታደርጉት፣ ድለኞች ናቸው። 9114380 ስልኬ ላይ አሳውቁኝ። እግዚአብሔር እናንተን ቤታችሁን ይባርክ። እንግዲህ የጠላትን ሀሳብ አንስተውም ይለናል ሐዋርያው ጳውሎስ። ጠላት ያው ስሙን መጥራት ባይገባኝ መቼም ሐሳቡን ግን አንስትም። አንዳንዴ እኛ ውስጥ ሲናገር፣ እኛው ሲሰራ በምድን ነው ልናገር ምንችለው። እኛ አንዳንዴ ሴጣን ና መጣብኝ እን እንዲህ እናታምጣብኝ የምንለው የሆነ ደበቀን ያስቀምጠነው ሴጣን ያለን የሚመስለን ጊዜ አለ። በልማድ ነው የምናደርገው፣ ግን እኛና እሱ ተካክደን መኖር ነው ያለብን። እኛ እሱን ክደን ነው ሁሌ በጸሎታችን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም እያመንኩ ጥራት የሴጣንን እክዳለሁ ብለን ነው ምንክደው። እና ስራውንም ጭምር መካድ ማለት ነው። መካድ ማለት የአንደበት የቋንቋ ብቻ ንግግር ሳይሆን ሐሳቡንም ጭምር አለመቀበል ነው። የሴጣን ሐሳብ በውስጣችን አንዳንድ ጊዜ ሊሰማን ይችላል። ይህ ሐሳብ የኛ ኖርማል ስሜት ሊመስለን ይችላል። ወይም በቃ እንደ ማንኛውም ሰው ማሰብ ሊመስለን ይችላል። ግን የእኛ ተፈጥሮ ባልሆነ ሁኔታ ባዕድ ስሜቶች በውስጣችን ሲሰሙን ከየት እንደሆኑ በደም ለይተን ልናቃቸው ይገባል። እነዚህ ስሜቶች ግባቸው እኛን ማጥፋት፣ መግደልና ማረድ ነው። ስለዚህ ስሜታዊ የሚያደርገን ብዙ ሴጣን ለምንድን ነው? በስሜት ወስነን እንድንበላሽ ነው። ሰው ሁሌ በስሜት በሚወስነው ነገር በስሜታዊነት ብዙ ነገር ያበላሻል። በንዴት በቁጣ እፈታለሁ አለው ትዳሬን። ያለች ሴት ትዳሯን ትፈታለች። በንዴት በቁጣ ሰይፍ ያነሳ ሰው ወንድሙን ይገላል። ድንጋይ ያነሳ ሰው ወንድሙን ይገላል። ስሜታዊ በምንሆን ጊዜ የምንወስናቸው የተበላሽ ውሳኔዎች እንዳሉ ስለሚያውቅ በሕይወታችን ውስጥ ሀሳቦችን ሊያገባ ይችላል። ስለዚህ እነዚህ ንከታችን የምንዘረዘባቸውን ሀሳቦች በሚሰማን ጊዜ ይሄ ስሜት ምንድን ነው ብለን ራሳችን ልናይ ልንመረምር ይገባል። የመጀመሪያው ነገር በጣም ችኩል መሆን ለውሳኔ ደን ስሜት ይሰማናል። ነገሩን ግራና ቀኝ ማየት እንዳንችል ያደርገናል። እኛ ግን የሚገርማችሁ ግራና ቀኙን ማያውቅ ህዝብ ነን። ስለ ነነዌ ሰዎች እግዚአብሔር ላይ ሆና ሲናገር እኔ የተከልኩትና የዘረጋሁት ይሄ ቅጠል ሲደርግ ተቆጣ ግራና ቀኙን ለማቅ ህዝቤ ባዘን ለምን ትቆጣለህ ብሎት ነበር ሰው ግራ እና ቀኙን አያይም ሰው አንዳንዴ ይነጻለች ነው የዋህ ይሆናል ስለዚህ ግራ አናቀኛችንን ለማየት ጊዜ እንፈልጋለን አናቅም ሳይሆን ፍጹም አናይም ሳይሆን ግን ጊዜ ፈላጊዎች ነን አስተውሎት ይፈልጋል ግራ አናቀኝን ለማየት ስለዚህ ሰይጣን ምንድን ነው የሚጠቀመው ቶሎ ብለን እንድንወስን ነው የሚያደርግ ችኩል ወሳኞች እንድንበ በአንድ ሌሊት ህይወታችንን እንድንወስን ሊገፋፋን ይችላል እና ሁልጊዜም ቢሆን ለውሳኔ አለመቸኮል። ለውሳኔ የሚያጣድፍ ነገር ሲገጥመን ለውሳኔ የሚያጣድፈው ነገር ከጠላት ሊሆን እንደሚችል መገመት አለብን። በተለይ ትልቅ ውጤት ህይወታችን ላይ የሚያመጣ ለምሳሌ ማግባት ሊሆን ይችላል፣ መፍታት ሊሆን ይችላል፣ ስራን አንድን ስራ ትቶ መሄድ ተበሳጭቶ የዛ ስራ ቦታ ላይ አንድ ሰው አበሳጭቶ ሊሆን ይችላል። ያን ስራ ግፍ አርጎ ጥቶ ለመሄድ በአንድ ሌሊት መወሰን ሀገር ትቶ ለመሄድ በቃ ስደት ለመውጣት በሊቢያ በምናምን ለመውጣት በአንድ ሌሊት መወሰን። ተቀምጠን ስንቆዝም ልባችን ውስጥ ሀሳብ ሊያገባ ይችላል። ሰይጣን ተነስ ይችልናል ግን የሚነዳን ወደ በረሃ ወደምንታረድበት ሸለቆ ሊሆን ይችላል። እና ስሜታዊ እንድንሆንና ፈጥነን እንድንወስን ግፊት ሲፈጥርብን ውስጣችን ከጠላት መሆኑን በደንብ መረዳት ይኖርብናል፣ የእግዚአብሔር ልጆች። ሁለተኛ ተስፋ ቢስ ስሜት እንዲሰማን ማድረግ ነው። ሁሌ የጠላት ግብ ነው ይሄ። እኛ ፍጹም ተስፋ ነው ያለን፣ የዘላለም ተስፋ ነው ያለን የወላችሁ በሰማይና በምድር አሁን ከሰማዩ በታች ባለው በየትኛው ፍጥረት እንደኛ ተስፋ ያለው ፍጥረት የለም። ኢቭን ሰይጣን ተስፋ የለውም። እኛ ግን ተስፋ አለን። እኛ ግን የዘላለም ተስፋ አለን። በዚህ መስቀል ላይ የቆመው የአዲሱ ኪዳን በተስፋ ያቆመንን የደም ማህተም የተሰጠንን። የአሜሪካ ቪዛ ያላችሁ ሰዎች የትም ሀገር ትገባላችሁ አይደል? ትጠየቃላችሁ? ሰው እንኳን የሰማዩ የመንግስቱ የበጉ ሰርግ ማህተም ሳይቀር አይደለም። የአንድ ኃያል ሀገር ቪዛ እንኳን የትም እንድንንቀሳቀስ ያደርጋል። ትልቁን ማህተም ይዘን ተስፋ እንደሌላቸው ሰዎች እንዲሰማን ያደርገናል። ነገሮችን ሁሉ አጨልመን እንድናይ፣ ጨለማ ነገር እንድናስብ ልባችንን ሊሞላ ይችላል። በቃ ታስረን ከሆነ አንፈታም፣ ታመን ከሆነ አንድንም፣ ችግሮን ከሆነ በቃ ችግሩ አያልፍም። የሆነ ፋይናንሻል ችግር ከሆነ በቃ አይስተካከልም፣ ተራብክ፣ ቤተሰብ ተበተነ ይለናል። የሆነ አንድ ምስቅልቅል ያለ ነገር በስራ ቦታችን ገጥሞ ከሆነ አይፈታም ነው የሚለን። ዝጉን በር ነው የሚያሳየን፣ ወስዶ ገደል ፊት ነው ስለ ተራራው ፈተና ስንማር ጌታ ኢየሱስ ክርስቶስን መቅደሱ ጫፍ ላይ ቆምና ራስ ምርታቸ ወርውር ያለ ወደ ታች መወርወርን ነው የሚያሳየን፣ ወደ ላይ መሄድን አይደለም የሚያሳየን። ስለዚህ ተስፋ ቢስነት ስሜት ሲሰማ ይሄ ስሜት ከጥልቁ የመጣ ከጨለማው ዓለም የተላከ መሆኑ ሊገባን ይገባል። እኔ ተስፋ አለኝ ብለን መመለስ አለብን። እንደ ዳዊት አምነን መናገር አለብን። አያችሁ እምነታችንን ስንናገር ነው ጠላት የሚያውቀው፣ ተስፋ ይቆርጣል ያን ጊዜ። እምነት በልብ ከእግዚአብሔር ጋር ላለ ግንኙነት ብቻ ነው። ፍጡር ለሆነው ጠላት ግን እምነትን መናገር ይፈልጋል። እምነታችን ምን እንደሆነ ማወቅ አለበት፣ መስማት አለበት። በእግዚአብሔር ላይ ተስፋ አልቆርጥም፣ ምንም እንኳን በለስ ባታፈራ፣ የወይን እርሻ መብል ባይሰጥ፣ በጎችና ላሞች በበረት ባይኖሩ፣ እኔ ግን በእግዚአብሔር ደስ ይለኛል ማለት ይገባል። ይህ የእምነት ንግግሮች ናቸው። እነዚህ ነፍሴ በእግዚአብሔር ደስ ይላታል፣ መንፈሴ በመላኬ በበላይ ሐሴት ታደርጋለች ብለው መዘመር ይገባል። ጸሎተ ማርያም የአይ ተስፋ ቃል ተስፋ እንዳለን ተስፋ እንዲቆርጥብን ያደርገን እኛ ላይ የሚዘረጋ ወጥመድ እንዲታጠፍ ያደርጋል ማለት ነው እና ተስፋ ቢስነት በውስጣችን እንዲሰማን የሚያደርገን የእሱ ስሜት ነው። ሌላው ሁሉን አዋቂነት አውቃለሁ ባይነት። አንዳንዴ ደግሞ ይሄ ውስጣችንን ልዕልናችንን አምላካዊ መልካችንን ተቀብለን እግዚአብሔር ለኛ የሰጠን ጸጋ መልክ ተቀብለን ደግሞ ስንኖር በትዕቢት እንድንታጭር ሊያደርገን ይችላል። ሁሉን ብናቅ ደግሞ ሁሉን እንድናቅ እንድንናገር፣ ሰው እንዲጠላን፣ ሰው እንዲጸየፈን ሊያደርገን ይችላል እና ለዚህ ነው ሰው ሁሉ ለመናገር የዘገየ ይሁን ለመስማት የፈጠነ ይሁን የሚለን ያውቁ ጠላት እንዳይፈትነን በሰው ፊት ተቀባይነት ማጣት በራሱ የህይወት ፈተና ነው። አውቃለሁ አውቃለሁ ብለን ከፊት ከፊት ስንቀድም ፈተናችን ሊሆን ይችላል፣ የምንጠላበት ሊሆን ይችላል። በጣም ብዙ የሚያውቁ ሰዎች ምንም እንደማናቅ እንዲንቁን ሊያደርገን ይችላል። ያንን ውጤት ስለሚፈልገው በዚህ ስሜት ሊፈትነን ይችላል። ፊት ፊት ፊት ያጆሽ ተመልካቾች ተናጋሪዎች፣ እኔ ብቻ ያለው ባዮች እንድንሆን ሊገፋፋን ይችላል። ይሄ የጠላት ሀሳብ ነው። ሌላው አራተኛው ጠላት በውስጣችን የሚያሳስበን ሞትን በጣም ረፍት አድርጎ ማሳየት ነው። በእርግጥ ነው በኢየሱስ ክርስቶስ ሞት ረፍት ነው። ሞትን እንቅልፍ ነው። ክብር ምስጋና ይገባው ሞትን ድል ባደረገልን በይሁዳው አንበሳ በኢየሱስ ክርስቶስ ሞት ረፍት ሆነዋል። ግን ሞት ሕገ ወጥ በሆነ መንገድ ግን ረፍቶ ነው አያቅም። በክርስቶስ ያመኑ ክርስቲያኖች ሞትና የይሁዳ ሞት እኩል ረፍት አይደለም። ጠላቱን ግን የሚያሳየን የይሁዳን ሞት ነው። በእግዚአብሔር ፕሮግራም መሄድን አይደለም የሚያሳየን። ራስን አጥፋና ረፍት ተገላገል ይለናል። ያ ውስጣችን ለሞት ህይወትን በጣም ንቀን ሞትን አክብረን እንድንመለከት ያደርገ ሰው ራሱን ሲያጠፋ መቅደሱን አፍርሶ ተስፋውን ገሎ ደሙን ረግጦ ኪዳኑን ረግጦ እንደሄደ እያውቃል ጠላት አያቸው። ሰው ራሱን ሲያጠፋ የክርስቶስን ደም ይለቅጣል፣ ላይ ወላይ ያለውን የኪዳኑን ደም ያክፋፋል። እንዲህ አይነቱ ሰው ቅጣቱ ከባድ፣ መቅደሱን ያፈርሳል። መንፈስ ቅዱስ የሚያድርበት ይህንን መርከብ ያፈርሰዋል። ስለዚህ እንደማይምረት እንደሌለው ያውቃል። አንድ ሰው ራሱን አጥፍቶ መሰስ ብሎ ወደ ሲኦል እንደሚሄድ ያውቃል። ታዲያ ከዚህ በላይ ማስታወቂያ ምናለ? ሞትን ቀላል አድርጎ ነው የሚያሳየን። እሱ የሞት አለቃ ነው። ምንም ስሜት ቢሰማል፣ ራስን ስለ ማጥፋት በአሰበን ጊዜ ጠላት አጠገባችን እንደቆመ ልናቅ ይገባል። ወግድ አንተ ሰይጣን ሐሳብ አቀዋለሁ ማለት ያስፈልጋል። የእግዚአብሔር ልጆች ሆይ ምንም ቢደክመን ምንም ቢገጥመን ግን እኛ ወጋለን። ትናንትናም ተምረናል። በንጹህ የክርስቶስ ደም ተዋሽተናል። መስቀል ላይ በሰቅ በተሰቀለው በእግዚአብሔር ሕያው በሆነው እግዚአብሔር ልጅ ሕያው የሆነው ክርስቶስ በንጽሕት ድንግል ልጅ እኛ ተዋሽተናል። ደዳነ ህዝብነ በዛ በጎኑ ውሃና ደም ተጠምቀን ታትመናል። ይህን ክቡር ሰውነታችንን ለመቃብርና ለሲኦል እንድንሰጥ ሊጋብዘን ይችላል። ስለዚህ ይህን እንዲህ አይነቱን ስሜት በሚሰማን ጊዜ ጠላትን እየገፋን መሆኑን በደንብ ማወቅ አለብን። ሌላው ነገረኛ እሳቤ ውስጣችን ይፈጥራል፣ ነገረኛነትን ያስተምረናል በቃ የሰውን አቃቂር እንድናወጣ ከለበሰው ልብስ ይልቅ ጥቁር ነጥቡ እንዲታየን ከውበቱ ይልቅ ከቁመናው ይልቅ ከመንፈሱ ይልቅ ከነፍሱ ይልቅ አስቀያሚነቱ እንዲታየን ሰው ጠል እንድንሆን ያደርገናል። ሰው ደግሞ ሰውን ከጠላ ሰውን ያጠቃል። ጥቃት በተለያየ መንገድ ይገለጣል። በአንደበት ይገለጣል። በፊታችን ይገለጣል። በዓይናችን ይገለጣል። ሰው እናጠቃለን። ሰው እንሰብራለን። በአይናችን የናቅነው ሰው ምን ይሰማዋል? ሰው አይደለህም ብለን የተጸየፍነው ሰው ፊታችን ላይ ባሳገዱ መልክ ምን ይሰማዋል? ይህንን ግብረ መልስ እንድናመጣ ስሜታችን ላይ ይጫወታል ማለት ነው እና ሰውን የመጥላት መንፈስ በውስጣችን ሲመጣ ከጥልቁ መሆኑን ማወቅ ያለብን አይደለም ማናቀውን ሰው ወዳጅ አይደለም ጠላቶቻችንን እንኳን እንዳንጠላ ንጹህ ክርስቶስ አስተምረናል። ጠላትን ውደድ ነው የሚል፣ እንደ ራስህ ይኸው ማለት ነው። ጠላትን ውደድ ማለት እኔ በሆንስ ይህ ሰው ጠላት የሆነ ስለማያውቅ ወንጌል ስላልገባው ቃል እግዚአብሔር ስላልተማረ ቢማር ኖሮ ለእኔ ያስብ ነበረ ማለት ይገባል ነው። ለጠላት ግን ይህንን አመለካከት እንዳይኖረን ይልቁንም እንድናጠቃው እንድንጠራው፣ ከሚጠሉን ጋር እንድንተባበር ያደርገናል። ዛሬ የበላችሁ ሰው ላይ ለመነሳት ሰፊም መንገዶች አሉ። ሶሻል ሚዲያ አለ። ባርቦ ባህር ለማጥቃት በሶሻል ሚዲያ ስንት ሰው ይሞታል? ስንት ሰው ሞራል፣ ስንት ሰው ቤት ይፈርሳል? መሰላቸው። ይሄ ጥላቻ የሚያቀብለን ነገር ነው። ሰው ጠል መሆን ሰውን የመጥላት መንፈስ ይሰማል። ለዚህ ሱባኤ ካልገባን ለምንድን ነው ሱባኤ የምንገቦታል? ለዚህ ማንነታችን ጸሎት ካልያዘን ምንም ካልመሰለን ከአውሬው ማንነታችን ጋር ለመኖር ከደፈረን እኛ እንዴት ነው የምንስተካከለው? እግሮቻችን በመላእክት የሚጠበቁ ነን እንጂ እኛን የጠላት ጭፍራ መጫወቻ አይደለም። የጠላቻ መጫወቻ አይደለም። ሰገነት አይደለም። የመስቀሉ ደም የተንጠባጠበበት ሰውነታችን ለምንድን የጠላቻ መጫወቻ ነው የሆነው? እግዚአብሔር ልጆች ይሄንን መንፈስ በውስጣችን ሲያገባ በደምብ እንድናስተውል ይገባል። ብዙ ሀሳቦች ናቸው። ወደፊት ደግሞ በሌላ መንገድ እንማረዋለን። ይሰማሉን በልባችን ጻፍ። ብዙ ነገር እንደተማራችሁበት ተስፋ አድርጋለሁ እግዚአብሔር ቸርነት የእናታችን ምርታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን ትምህርቱ ላይ ኮሜንት ላይ ካርጋችሁ ስለምትወጡ እግዚአብሔር ይባርካችሁ ቀሲስ አሸናፊ ገማርያም ነኝ ሰላም